አህደር አረንጓዴ፣ አስፋር ቢጫ፣ አዝረቅ ሰማያዊ፣ አህመር ቀይ፣ አስዋድ ጥቁር፣ አብያድ ነጭ አስመር ቡኒ፣ ወርዲ ሮዝ፣ ረማዲ ግራጫ፣ ዘሃቢ ወርቅማ። ይህ ቪዲዮ ከተመቻችሁ ላይክ፣ ኮሜንት አድርጉ። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ አድርጉ። አመሰግናለሁ።